አንዳንድ ጊዜ እንደዛ ብለን አላማ አርገን እንወጣና እዚህ ስንመጣ ግን ስልኮቻችን ላይ ቢዚ ነን፣ ኢንተርኔት 24 ሰዓት ነው፣ ሀሜት ላይ ቢዚ ነን፣ ወሬዎች ላይ ቢዚ ነን፣ ድግስ ላይ ቢዚ ነን። መድረስ መሆን ወደምንፈልግበት ነገር እንዲመሩን አርገን ነው የምንጠቀመው ወይንስ ደስ ባለን በዋል ፈሰስ ነው የምንጠቀመው? ይሄ በጣም ቤዚክ ነገር ነው። በቃ አንዳንድ ጊዜ ራሴም ገብቼበት አሁን ላይ እያየሁና እየነቃው ወይንም ደግሞ ራሴን እያራምኩ ያለበት የመጣንበት አላማ እንዳንዴ ብዥ ልብናል፣ ይጠፋብናል እና አንዳንድ ጊዜ ምን መሰላቸው? ትምህርት ታስባላቸው መማር። ለምሳሌ እንደው ናርሲንግ ልማር፣ አይቲ ልማር፣ ኦንላይን ኮርስ ውሰድ እንዴ ላድርግ፣ በቃ እናስባለን እናስባለን እናስባለን። ይሄን አመት እጀምራለሁ፣ የሚቀጥለው አመት እጀምራለሁ ሮ ጀምራለ አልጀምርም። ጀስት በቃ ስታርት ምንም ነገር መማር ከሆነ ጀምሩ። ሴም ማድረግ ከሆነ ከአምስት ብር ጀምሩ። ዛሬ አምስት ብር ሴም ማድረግ ልጀምሩ። ለምሳሌ ሁለት አመት ሆኛ ያቸዋለ ወደ የራሳችን መዳረሻ ነው መሳፈር ያለብን። እዚህ ሀገር መጠናል ውጭ አለም ላይ ሮፕንን አሜሪካንን ሁላችንም ማንያ ሁላችንም ተምረን ዶክተር ላንሆን ላንችል፣ እንችላለን። ሁላችንም በትምህርት ዘርፍ መሰማራን ላንፈልግ እንችላለን። ሰላም ሰላም እንዴት አላችሁ? ይህ የድል ቤት የዩትዩብ ቻናል ነው። ዛሬ በድል ቤት የዩትዩብ ቻናል ደግሞ ልናወራ የወደድኩት ወደ ውጭ ሀገር በስደት የወጣን ሰዎች እንዴት የዕለት ተዕለት ኑሯችንን መኖር አለብን፣ በተለይ የወጣንበትን አላማ የሚያስረሱ ነገሮች ምንድን ናቸው? ስለዚህ በውጭው ዓለም የወጣንበትን አላማ እንዴት አሳክተን መኖር እንችላለን፣ ለዛ መሰረታዊ ጉዳዮች ምንድን ናቸው የሚሉ ጉዳዮችን እናወራለን። ስለዚህ በተለይ አንዳንድ ጊዜ ሰምታችሁ ከሆነ ሀያ አመት ሰላሳ ዓመት ኖር ያለው ግን ምንም የሕይወቴ ላይ ለውጥ አላየሁም ምንም አላደረግኩም የሚሉ ብዙ ሰዎችን ታሪክ እንሰማለን። እና እዛ ጊዜ እንደነግጣለን። እንዲ፣ ለምንድነው ታዲያ ከሀገሩ የወጣው አንዳንዱ ሰው ከሀገሩ ከሚኖሩ ኑሮ የባሰ ኑሮ የሚኖር በዕዳ በተለያየ ነገር ውስጥ ተዘፍቆ የሚኖሩ ሰዎችን እናያለን። እና ስለዚህ እነዛ ሰዎች ለምንድነው እንደዛ የሆኑት ብላችሁ ቆም ብላችሁ ስታዩ በጣም ብዙ ፋክተሮችን ከጀርባ ታያላችሁ። እና እነዛ ጉዳዮችን እንድናወራ ወድጌ ነው ዛሬ በተለይ አዲስ ለሆንን በደንብ ኢነርጂችን ላልተበላ እና ደግሞ አዳዲስ ለመጣን ሰዎች ስለዚህ እንዴት ነው የመጣንበትን ዓላማ ማዕከል ያደረገ ህይወት ልንኖር የምንችለው? ያን እንዳንኖር እንቅፋት ተግዳሮት የሚሆኑ ጉዳዮቻችንስ ምንድን ናቸው? የሚለውን በጥቂቱ ከታዘብኩት ነው እንግዲህ በዚህ በድል ቤት በተለይ በውጭ ዓለም ስላለ ያኗኗር ሂደት የምነግራቸው አብዛኛው ትዝቴ እና በጥቂቱ በጣም በጥቂቱ በጥቂቱ ኤክስፔሪያንስ ያደረኩት ዙሪያዬ ካሉ ሰዎች የታዘብኩት እና አንዱ ሳነብ በተለያዩ የሶሻል ሚዲያዎች ላይ ደግሞ ሰዎች ኤክስፐሪንሳቸውን ሲያወሩ ከሰማሁት ነገር አንፃር ሳይ ኦኬ ብዬ ወስዳቸው እና ለራሴ ቢቀርልኝ ብማራቸው ብዬ ማስባቸውን ርሰ ጉዳዮች ወደ እናንተ አመጣውና ስለዚህ በእርግጠኝነት በውጭ ዓለም እየኖራችሁ ያላችሁ አሁንም አስር ዓመት አምስት ዓመት ወይም ከዛም በታች ገናም ደግሞ አዲስ የመጣችሁ ሰዎች ካላችሁ እንዴት ነው? ምን ነበር የወጣችሁበት ዓላማ? በሰው ሀገር እንድንኖር ያደረገን ነገር ምንድን ነበረ? ስለዚህ የኖራችሁ ዓላማዎቻችሁ እያሳካችሁ ነው ወይን ወይስ ደግሞ አላማችሁን እንዳታሳኩስ ምን ምን ጉዳዮች ናቸው የያዟችሁ? ምን አይነት ኑሮ እየኖራችሁ ነው? ምን ያህል ሳትስፋይድ ናችሁ? ምን ያህል ደስተኞች ናችሁ የሚለውን ጉዳይ እስቲ በኮመንት ሴክሽን ላይ ጻፉልኝ። በዛው እናንተንም ሀሳብ አብረን ሼር እናደርጋለን ይህንንም ኤክስፔሪንስ እነግራችኋለሁ ማለት ነው። ሰብስክራይብ ላይክ ሼር ስለምታደረጉ እጅግ አድርጌ አመሰግናለሁ። በሳምንት ሁለት ጊዜ ቪዲዮ ይለቀቃል። ስለዚህ ቪዲዮዎቹ እንዲደርሳችሁ ከፈለጋችሁ ደግሞ የደውሏ ምልክትም ተጫኑ። ሀሳብ አስተያየቶቻችሁን ደግሞ ንገሩኝ፣ በጣም ብሰማ ደስ ይለኛል። ስለዚህ ከመሸጋገሪያ በኋላ ስንመለስ ቀጥታ ወደ ርዕሰ ጉዳይ እገባለሁ። ይህ የድል ቤት ነው። አብራችን ቆዩ። ላይክ አርሙ፣ ሰብስክራይብ አርጉ። ቴንኪው እንግዲህ ከረፍቱ ተመልሰናል። በዋናነት በውጭ ዓለም ስንመጣ ዓላማዎቻችን ምንድናቸው? በጣም ሁላችንም የተለያየ ዓላማ ይዘን ልንመጣ እንችላለን። በተለይ ደግሞ ገና ከድሀ ሀገር ላይ እንደመጣ ሰው መጀመሪያ ኑሮ ማሸነፍ ነው ዓላማ የሚሆነው ምክንያቱም ትላንት እዛ ከኖር ነው ኑሮ፣ የተሻለ ኑሮ አለ ብለን ነው የምንኖረው። ኦፍኮርስ አለ፣ የኦፖርቹኒቲው አለ። ምድሩ ብዙ እድሎች ያሉበት ምድር ነው። ግን ያንን እድሎችና ያሉ ኦፖርቹኒቲዎችን ግን ሁላችንም በሚባል ደረጃ ተጠቅመናል ወይ አላውቅም። አንዳንድ ጊዜ ቆም ብላችሁ አስባችሁ ታውቃላችሁ? ምክንያቱም ምን ያህል ሀበሻ ነው ምን ያህል ሰው ነው በጣም ኢንተርናሽናሊ በትምህርት ገብቶ ኢንፍሉዌንሻል ሆኖ እየኖረ ያለው ብላችሁ ስታስቡ እና አንዳንድ ጊዜ ደግሞ ምን ያህል አመታት ሆነን በጣም ብዙ አመታት ሆኖን አይደለ? በጣም ብዙ ሰው ወደዚህ ሀገር መቶ መስራት ከጀመረ መኖር ከጀመረ እና ምን ያህል ኩሎቻቸው ተለውጠው ከራሳቸው አልፎ ማህበረሰብ ለሀገር ለወጡበት ምድር ተርፏል ብላችሁ ስትጠይቁ እኔንጃ አጥጋቢ መልስ አጥጋቢ ሪሰርች አድርጋችሁ ታገኙ ይሁን አላቅም። ይህን መልስ ለእናንተ ተዋለሁ። በእኔ ኦብሰርቬሽን እና በእኔ ትዝብት ግን የወጣንበትና የለፋንበት ያህል በቂ ነው ብዬ አላስብም። በጣም ብዙ ኢንፍሉዌንሺያል ሰዎች ወጥተዋል። በጣም የሚያኩሩ ወጣት ትልልቅ ሰዎች፣ በጣም ሕፃናት ሴቶች በጣም ብዙ አሉ፣ የምናውቃቸው ግን እኔ ካለንበት መውጣት ከጀመርንበት መሰደት የምንጀምርንበት እዚህ ሀገር መኖር ወይም በተለያዩ የአውሮፓ ሀገር ቢሆን መኖር ከሀገራችን መውጣት ከለመርንበት ጊዜ ጀምሮ ያመጣነው ውጤት እያሳየን ያለነው ተጽዕኖ፣ ያለን ተሳትፎ በቂ ነው ብዬ አላስብም። በተለይ በሁሉም ዘርፍ እና ያ ለምን ይመስላኛል ለምን ይሆናል ብዬ ራሴ ዝም ብዬ ሳስብ እና ሳሰላስን ስንቶቻችን የወጣንበትን ዓላማ እየታሳቢ ያደረገ ኑሮ እንኖራለን? የወጣንበት ዓላማ ስላችሁ የተሻለ ኑሮ የተሻለ ኑሮ የተሻለ ህይወት የተሻለ ካፒታል የተሻለ ኤክስፕሪያንስ ለማግኘት ነው ከሀገራችን የምንወጣው። እዛ ውስጥ ስፔሲፊክ የእያንዳንዳችን ዓላማዎች ደግሞ ስፔሲፊክ ኦብጀክቲቭ ቢለያይም ግን ጠቅለል ባለ ሁኔታ እዛ ውስጥ ነው። እዛ ውስጥ ቤተሰብ መርዳት አንድ ዓላማ አድርጎ ሰው ይኖራል። ራሱን ተምሮ አሻሽሮ ብቁና ተወዳዳሪ አርጎ ኢንተርናሽናል ጠቃሚ ሰው ራሱ ማድረግ አላማ አድርጎ የወጣ ሰው ይኖራል። ልጆቻችንን አሳድገን ልጆቻችንን ብቁና ከዚህ ሀገር ዜጎች ጋር ተወዳዳሪ አድርገን ማኖር፣ ለልጆቻችን የተሻለ ትምህርት እድል መስጠት አላማ አድርገን የወጣን እንኖራለን። የተሻለ ፋይናንስ ይዘን ሀብታም ሆነን ወደ ሀገራችን ተመልሰን ደግሞ ኢንቨስት አድርገን መኖር አላማ አድርገን የወጣን እንኖራለን። በጣም ብዙ አንዳንዶቻችን ደግሞ ትዳርን ማግኘት አላማ አድርገን የወጣን ሰዎች እንኖራለን። ትዳርን ማግኘት የሚናቅ ኦብጀክቲቭ አይደለም፣ ትልቅ ስለሆነ ማለት ነው። ግን በዚህ ሁሉ ውስጥ እና እኔ ያልጠቀስኳቸው ብዙ አላማ አድርገን የወጣ ናቸው ብዙ ነገሮች ውስጥ ምን ያህል ውጤታማ ነን? የሄድንበት ያለ ነው መንገድ የአኗኗር የለተለ መቼም የአንድ ነገር ውጤት በህይወታችን የምናገኘው ውጤት የዕለት ተዕለት ኑሯችን የየዕለቱ ኤክስፕሪያንሳችን ድምር ውጤት ነው ብዬ አምናለሁኝ። እና ስለዚህ ዛሬ እያንዳንዱ ቀን ያለ ኤክስፕሪያንስ የምናደርጋቸው የምናልፍባቸው መንገዶች የምናደርጋቸው ልምምዶች እዛ አላማ አድርገን ከሀገራችን የወጣንበት አላማ ጋር የሚያደርሱ ናቸው ወይ? በእንደዛ አይነት መንገድ እየሄድን ነው ወይ? ያ ነው ወይ ጆርኒያችን የሚለውን ለእናንተ ጥያቄ እሰጣለሁ። እኔ አንዳንድ ጊዜ ቆም ብዬ ስለማስብ ማለት ነው። እኔ አንዳንድ ጊዜ ቆም ብዬ ራሴን ሳስብ ሆነስት ግልጽ አለ ምነግራችሁ ውሸት ምን ያደርጋል? ያው መወሻሸት እና እንደው ቀብቶ ማውራት ጥቅም ስለሌለው አንዳንድ ጊዜ ቆም ብዬ ሳስብ ጥቂት ናት። ገና ሁለት ዓመት ሊሆነኝ ነው ግን በጥቂት ጥቂቷን በጥቂቱ የካምፕና ደብቼ ጥቂቷን ማመታት እያንዳንዱ እለቴ ላይ እንዴት እያሳልፍኩ ነው? እያንዳንዱ ቀኔ ላይ እንዴት እያሳልፍኩ ነው? ከሀገሬ ሲወጣ ምን ነበር አላማዬ? ፎር ኤግዛምፕል ለምሳሌ አላማዬ ላይሆን ይሆንም ይችላል። ግን ለምሳሌ ልጆቼን የተሻለ ዜጋ አድርጌ ማሳደግ፣ አይ ከኢትዮጵያ ልጆቼን የተሻለ ብቁ ተወዳዳሪ አድርጌ ማሳደግ አስቤ ከወጣሁኝ የወጣሁ ከሆንኩኝ ለምሳሌ ኢትዮጵያ ፉልታይም ስራ ሰራለሁኝ። ሰው ልጆቼን ቴክ የሚያደርገው ሰራተኛ ወይም ቤት አጋዥ ነው። ሰው እዚህ ሀገር ግን ራሴ ትኩረት አድርጌ ራሴ ከልጅነት ጀምሮ ተንከባክቤ የተሻሉ ሰዎች አድርጌ ማውጣት ነው ብዬ አድርጌ ከሆነ የወጣሁት፣ ምን ይመስላል በየዕለቱ ከልጆቼ ጋር እያሳለፍኩ ያለሁት ነገር? በየዕለቱ ከልጆቼ ጋር ስፔንድ ማድረገው ታይም ምን ይመስላል? ምን እየሰጠኋቸው ነው? ምን እየመገብኳቸው ነው? በመንፈሳዊው፣ በትምህርት፣ በስነ ምግባር በተለያየ ነገር። አንዳንድ ጊዜ እንደዛ ብለን አላማ አድርገን እንወጣና እዚህ ስንመጣ ግን ስልኮቻችን ላይ ቢዚ ነን፣ ኢንተርኔት ሀያ አራት ሰዓት ነው፣ ሀሜት ላይ ቢዚ ነን፣ ወሬዎች ላይ ቢዚ ነን፣ ድግስ ላይ ቢዚ ነን ይሆናል በቃ፣ በጣም ቢዚ እንደውም፣ ልጆቻችን እዛ ከሚያገኙን በላይ እዚህ ምግብ ከመስጠት ያለፈ እና ከማስተኛት ያለፈ አብረን በደንብ ጥብቅ ያለ ግንኙነት ላይኖረን አይኖረን ሁሉ ይችላል ማለት ነው። ሰው ይሄ እንደ አንድ ምሳሌ ነው የሰጠኋችሁ። ለምሳሌ ገንዘብ ሴቭ አርጋችሁ ሰርታችሁ ወደ ሀገራችሁ መግባት እና ኢንቨስት ማድረግ ሆነ አላማ አርጋችሁ ወጣችሁ፣ ምን ይመስላል የዛሬ ገንዘብ አያያዛችሁ ምን ይመስላል? ዛሬ አንድ ዶላርን ያላችሁ ቫሉ ምን ይመስላል? ዛሬ እሱን ገብታችሁ ሴል ስታገኙ ሴል ነው ብላችሁ ታግበሰብሳላችሁ ወይስ በጀት አርጋችሁ ብሬክዳውን ሰርታችሁ እያንዳንዱ የምታገኟትን ፔቼክ በኋላማ ተጠቀማላችሁ ወይም ደግሞ ሲመነዘር ኢትዮጵያ ብዙ ነው ከሌ ቸገረኝ፣ አክስቴ ቸገረኝ ቁጠፍ ብላችሁ ትብላችሁ ሴቭ እያረጋችሁን ምን ይመስላል? ዛሬ ጉዟችሁ ይሄ ነው እንግዲህ። መጨረሻ ተጉዘን እንደጉዘን እዛ ነው የምንደርሰው። አለ ከዚህ አትላንታ መሄድ ብንፈልግ፣ ከዚህ ዲሲ መሄድ ብንፈልግ ከቤታችን በር ላይ ነው የምንጀምረው። አደለ ከዚች ከቤታችን በር ጀምረን ድራይቭ እያደረግን ነው እዛ የምንደርሰው እንጂ በአንዴ ዱብ ብለን እዛ አንደርስም። ሶ እያንዳንዱ መድረስ የምንፈልገው ነገር ላይ ዛሬ እያንዳንዱ ስቴፕ ላይ የምናደርገው ነገር ኦብጀክቲቫችን፣ ከሀገራችን ስንወጣ ላሰብነው ነገር እንዳንኖር የሚያደርጉ ፋክተሮች ምንድን ናቸው ከሚለው እንጀምር። አንዱና በጣም መሰረታዊ ፋክተር፣ በጣም በጣም ቤዚክ ብዬ የማስበው ነገር ኢንቫይሮመንታችን፣ ማለት ዙሪያችን ያለ ነገር ማለት ነው። ምክንያቱም ምንድን ነው የምናየው፣ ለምሳሌ ተምራችሁ፣ በትምህርት በቃ አፕግሬድ አርጋችሁ፣ ኮሌጅ ገብታችሁ፣ ዩኒቨርሲቲ ገብታችሁ ሪሰርቸር መሆን ሳይንቲስት መሆን ዶክተር መሆን ወይም ታዋቂ ጋዜጠኛ መሆን ወይም ሎየር መሆን ምንም ሊሆን ይችላል ህልማችሁ። ስለዚህ ዙሪያችሁ ከምን አይነት ሰው ጋር ነው የተከበሩ? ከነጋዴ ጋር ከሆነ የዋላችሁ ሲወድ ሞሮፍ የምትሄዱት ወደ ነጋዴ ነው አደል? ወይንም ደግሞ ይጭ ትምህርት ነው ያደርጋል ስራ ምን ያደርጋል ጀስት በቃ ፈን ማድረግ ነው ዛሬ ኖረን አለም ዘጠኝ ነው ብለን እንኑር ከሚላቱ ሰው ጋር ከሆነ ሁላችሁ የዛ ውጤት ነው ምትሆኑት ሌላ ኬቱም አታመጡትም። ስለዚህ እናንተ መጀመሪያ ስትመጡ በምን አይነት ኢንቫይሮንመንት ውስጥ ነው የገባችሁ? ስለዚህ ያ በጣም ማተር ያደርጋል። በጣም ብዙ ሰዎችን እኔ ሲያውሩም ሰምቻ። ብዙ አመት የቆዩ እኛ እኮ ስንመጣ ተማሩ የሚለን ሰው ቢኖር ዙሪያችን እየተማሪ ያለሰው ሰው ብናይ ኖሮ እንማር ነበር ግን እኛ ስንመጣ ተማሩ የሚለን ሰው የለም። ሶስት አራት ስራ እየሰራ በቃ ፔቼኩ ማግኘት ላይ ፎከስ የሚያደርግ ሰው ዙሪያችን የነበረው እኛም እንደዛ ሆንን። ራሱ ማሻሻል ብዙ የሚያስብ ሰው የለም። እኛም እንደዛ ሆንን። ወይም እኛ ስንመጣ ብዙዎቹ ነጋዴ ነበሩ እኛም ነጋዴ ሆንን። እንደዚህ ነው ነው ሚሏችሁ። ማለት ስለዚህ ስትመጡ የምትመሰርዱት ኢንቫይሮመንት፣ የምትገቡበት ኢንቫይሮመንት፣ ራሳችሁ የምትከቱበት ኮምፓውንድ በጣም መሆን የምትፈልጉትን ነገር ማተር ያደርጋል ማለት ነው። ስለዚህ መጀመሪያ ላይ ነው እንግዲህ መጀመሪያ ላይ ገና ኢነርጂያችሁ እያለ ገና ትኩስ እያላችሁ ነው። ስለዚህ መሆን ወደ የምትፈልጉት መስመር የሚያደርሷችሁ ሰዎች ጋር መሆን የምትፈልጉት መስመር የሚያደርሳችሁ ኢንፎርሜሽኖችን መሰብሰብ መጀመሪያ ያለባችሁ እንጂ የዛሬ አስር ዓመት አይደለም መጀመሪያ ያለባችሁ። አስር ዓመት ተሟሙቃ ሰርቶ ሶኬ ብላችሁ በቃ ትምህርት ምንም ምንም የራሱ ጉዳይ ከሚል ሰው ጋር ተሟሙቃችኋል። አስር ዓመት ከኖራችሁ በኋላ ከአስር ዓመት በኋላ ማርኮ ነበር አላማይ ወይንም ከአስር ዓመት በኋላ መነገድ ነበር አላማይ ብትሉ መመለስ በጣም ነው ከባድ የሚሆነው። ምክንያቱም አንዴ ኮንፈርት ዞን መስርታችኋል ማለት ነው። ስለዚህ ቤዚክ በጣም መሰረታዊ በጣም ብሬክ ስሩ ማድረግ ማድረጊያ መንገድ ነው ብዬ የማስበው ኤንቫይሮመንታችሁን፣ ኮምፓውንዳችሁን፣ አዋዋላችሁን ነገር መመስረት አለባችሁ። በቃ መጠንቀቅ አለባችሁ፣ ማየት አለባችሁ። መጽሐፍት ማንበብ ከሆነ አላማችሁ በቃ እኔ አሁን አሜሪካን ሄጄ በጣም ብዙ ኢንተርናሽናል ቡኮችን፣ መጽሐፍቶችን ማንበብ፣ ነገሮችን ማወቅ፣ ራሴን አይምሮ ማስፋት ብላችኋ ከሆነ አላማችሁ ይሄ አንድ አላማ ነው። ሶ ከአንባቢያን ጋ መዋል አለባችሁ። ሶ መጽሐፍት ወዳሉበት ስፍራ መዋል አለባችሁ። ሶ ራሳችሁን ወደሚገኙበት ወደሚገኙበት ራሳችሁን ዲሲፕሊን አድርጋችሁ የማንበብ ልምድ ለማመድ አለባችሁ እንጂ አንድ ቀን ኦቨርናይት የሚመጣ ነገር የለም። ስሩ ታይም ነው፣ ፕሮሰስ አለ ሁሉ ነገርና ስለዚህ በጣም የራሳችሁን ኢንቫይሮመንታችሁን ማየት አለባችሁ እንጂ ምክንያቱም ሰው እንደሚሆነው እኖራለሁ ብላችሁ ዙሪያቸው ያለው ሰው ብቻ እንደሚሆነው እኖራለሁ ካላችሁ በጣም ይሄ ወደኋላ ይጎትታችኋል ማለት ነው። ሌላው ታይም ማኔጅመንታችሁ ነው። እንዴት ነው ታይማችሁን ማኔጅ የምታደርጉት? እንዴት ነው ጊዜያችሁን የምትጠቀሙት? ኦፍኮርስ እዚህ ሀገር ስራ ትሰራላችሁ፣ በቀረ ቤት ሀላፊነት አለባችሁ። ግን ደግሞ ያሉን ሰዓቶች በጣም ብዙ ሰዓት ሶሻል ሚዲያ ላይ የምንቀመጥበት ስልካችንን የምንጠቀምበት በስልክ ሰው የምናማበት በጣም ብዙ ሀሜት የምንሰማበት ብዙ ማህበራዊ ድግሶችን የምንወጣበት ብዙ ሰዓቶች አሉ። እሱ እነዚህ በተለይ ትርፍ የምንላቸው ሰዓቶቻችን እንዴት ነው የምንጠቀማቸው? ወደ ግባችን መድረስ መሆን ወደምንፈልግበት ነገር እንዲመሩን አድርገን ነው የምንጠቀመው? ወይንስ ደስ ባለን በዋል ፈሰስ ነው የምንጠቀመው? ይሄ በጣም ቤዚክ ነገር ነው። በቃ ለምሳሌ አስር ሰዓት የምትሰሩ ከሆነ ስምንት ሰዓት የምትተኙ ከሆነ የቀረቻችሁ ስድስት ሰዓት የሆነ የሆነ ነገር አድርጋችሁ ሁለት ሰዓት በቀን ቢኖራችሁ፣ ወደ ትምህርት ወደ ማንበብ መግባት የምትፈልጉ ከሆነ አትሊስት በቀን ሰላሳ ደቂቃ ማንበብ መልመድ አለባችሁ መለማመድ አለባችሁ ማየት አለባችሁ። እንደዚህ ሶሻል ሚዲያ መስራት የምትፈልጉ ከሆነ አትሊስት በቀን ሰላሳ ደቂቃ እንዴት ነው ሶሻል ሚዲያ ላይ ኮንተንት ክሬት የሚደረገው እንዴት ነው የሚሰራው ብላችሁ ማየት አለባችሁ። ንግድ የምትፈልጉ ከሆነ ጠጋ ብላችሁ ወደ ንግድ ውስጥ የገቡ ሰዎችን በእንደው በሆነ በሆነ ጊዜ እንዴት ነው ምንድነው? ኬት እያመጣ ነው እንዴት ነው የምታተርፈው የሚለው እንዴታችሁ መጠየቅ አለባችሁ። ስለዚህ ወደ ግባችሁ በሚያደርሳችሁ በሚያደርሳችሁ መንገድ ጊዜያችሁን መገፋፈል አለባችሁ። ታይማችሁን ማኔጅ ማድረግ አለባችሁ። ዘ ሆል ረፍተ ታይማችሁን፣ ያላችሁ ትርፍ ጊዜ በሙሉ እንደው ስትደግሱ፣ እዚያው በቃ እንደው ስትሟሟቁ፣ ወይም ሾፒንግ ላይ ታይማችሁን ስታሳልፍ እኮ ነው የሚጨርሱት። መቼ ነው ግባችሁ ላይ የምደርሱ የዛሬ አስር ሀያ ዓመት ስትነቁ ምንም ይወጣችሁ ላይ ምንም ከህላማችሁ ጋር ተጠፋፍታችሁ ምን መሆን ፈልጋችሁ እዚህ ሀገር እንደመጣችሁ ሁሉ ይጠፋችኋል ማለት ነው ስለዚህ ታይም ማናጅመንት መሰረታዊ ነው የጊዜ አጠቃቀም መሰረታዊ ነው እዛ ኢትዮጵያ የለመድነው ነገር ውድተን እዚህ ሀገር እንዴት ነው በጣም ሰክሰስፉል የሆኑ ሰዎች ታይማቸው ማኔጅ የሚያደርጉት እንዴት ነው ሰዎች ለነፍስ ጥሪያቸው የሚኖሩት ለግባቸው ለአላማቸው የሚኖሩት ማጥናት ያስፈልጋል ስለዚህ ጊዜያችሁን በጀት አርጋችሁ ብሬክ ስሩ ሰርታችሁ ያንዳንዱ ደቂቃችን ማኔጅ ማድረግ በጣም መሰረታዊ ጉዳይ ይመስለኛል ማለት ነው። ሌላው ደግሞ ሀቢት ማዳበር ነው። የቀን ተቀን ልምዶቻችንን ሀቢል ሀቢት የምንላቸው ይሄ የዘወትር ልማዶቻችንን ማስተካከል ነው። ቆመን፣ ለምሳሌ ብዙ በጣም ከታይም ማኔጅመንት ጋር ይያያዛል፣ ከላይፍ ስታይላችን ጋር ይያያዛል። ምንድን ነው ሀቢታችን? ምንድን ነው የቀን ተቀን ልምምዶቻችን? እነዚያ ልምምዶቻችን ግቦቻችን ጋር ያደርሱናል ወይ ሶ ለምሳሌ መማር የሚፈልግ ሰው፣ ቋንቋ ማሳደግ የሚፈልግ ሰው ሶ፣ ቋንቋ በአንድ ቀን ተነስተን እንግሊዝኛ ላይ ፐርፌክት ልሆን አንችልም። አደለ? ሶ አላማችን ያ ከሆነ በየቀኑ ምንድን ነው ቋንቋ ለማሳደግ እንደ ሀቢት እየተጠቀምን ያለን ነው። ለምሳሌ በቀን አንድ ሰዓት ከልጆቻችን ጋር በእንግሊዝኛ ማውራት ሊሆን ይችላል። ፖድካስቶችን ያስማል ሊሆን ይችላል። እንግሊዝኛ መጽሐፍቶችን ማንበብ ሊሆን ይችላል። በጣም ሶመኔቲንግስ፣ በጣም ብዙ ነገሮች አሉ። ስለዚህ ወደ ግባችን የሚያደርሱ ሀቢቻል የሆኑ ልምምዶችን ህይወታችን ላይ ማካተት ማለት የላይፍ ስታይላችን አካል ማድረግ በጣም ተገቢ ነው። ያለ እዛ ግን ለምን እንደመጣን እንረሰዋለን ማለት ነው። በነገራችን ላይ መማር ብቻ ላይሆን ይችላል። ይህ ምሳሌ እያደረግኩ ስላለው ነው እንጂ ገንዘብ ሴቭ ማድረግም አንዱ አላማ ሊሆን ይችላል። ሶ ያንን አላማ የዕለት ተዕለት ኑሯችሁ ላይ እንዴት እያደረጋችሁ ነው? አንድ ሳንቲም፣ አንድ ፔኒ፣ አንድ ዶላር እንዴት ነው እየተጠቀማችሁ ያላችሁ? ሻፒንጋችሁ ምን ይመስላል? ሴቪንጋችሁ ምን ይመስላል? ክሬዲት አጠቃቀማችሁ ምን ይመስላል? ሶ ቆም ብላችሁ ራሳችሁን እየገመገማችሁ ግን ለይስ ነው የሚባለው በግምገማ እየተቀበላችሁ ወደ ግባችሁ እየገሰገሳ ሄዳችሁን ወይስ ግባችሁ በዚህ መንገድ እናንተ በዚህ መንገድ እየሄዳችሁ ነው የሚለውን ነገር በጣም ፎከስ ማድረግ መቻል አለባችሁ። በጣም እዚህ ሀገር አንዳንድ ጊዜ ራሴም ገብቼበት አሁን ላይ እያየሁና እየነቃው ወይንም ደግሞ ራሴን እያረምኩኝ ያለሁበት የመጣንበት አላማ ብዥ ልብናል፣ ይጠፋብናል። እና እዚህ ባለው ነገር እንሟሟቅ አለበት። አይታችሁ ከሆነ እዚህ ሀገር በጣም ድግስት ብዙ ነው። በጣም ማህበራዊ ኑሮ ብዙ የለም ቢባልም ግን በጣም ረጅም ሰዓት ነው የሚወስድባችሁ። በቃ ረጅም ሰዓት ነው ኢንቨስት የምታደርጉት ጉልበታችሁን፣ ገንዘባችሁን ኢንቨስት የምታደርጉት እና እነሱ ነገሮች ቆንጆ ናቸው፣ ጥሩ ናቸው። ሰው ብቻው መሆኑን ጥሩ አይደለም፣ ከሰዎች ጋር ማሳለፍ ቆንጆ ነው፣ ግን ሊሚት ማበጀት፣ መጠን ማድረግ ይገባናል። ምክንያቱም ምንድን ነው አላማችን የመጣንበት ዓላማ አገር ቀይረን እዚህ ስጋ እየበላን አገር ቀይረን እዚህ ድግስ እየደገስን መኖር አይደለም። አይደለ? ያ ከሆነ ኦፍኮርስ ቆንጆ ነው እንጆ እያደረገ ነው። ግን ያ ካልሆነ ግባችሁ፣ ግን መንገዳችሁን ግን ማድረግ ይገባችኋል። እንደ ሰው መኖር ግን ሆል ታይማችሁን፣ በሙሉ ታይማችሁን ግን እዛ ላይ ኢንቨስት ማድረግ የለባችሁ ሰው። ማመጣጠን አለባችሁ፣ ከፋይናንስ አንፃር፣ ከጊዜ አንፃር፣ ከጉልበት አንፃር፣ ከአቴንሽን አንፃር። ይሄ ነገር ምን ያህል ወደ ግቢ ያደርሰኛል የሚለውን ነገር ቼክ ማድረግ አለባችሁ ነው። ሌላው እንደ ጠቅላላ ቲፕ ደግሞ እኔ ለራሴ ጠቅሞኝ ግን ብነግራችሁ ብዬ ማሰብ በተለይ አዲስ ለመጣችሁ ሰዎች ጀስት ጀምሮ በቃ አንዳንድ ጊዜ ምን መሰላችሁ፣ ትምህርት ታስባላችሁ፣ መማር ለምሳሌ፣ እንደው ነርሲንግ ልማር፣ አይቲ ልማር፣ ኦንላይን ኮርስ ልውሰድ፣ እንዴ ላድርግ፣ በቃ እናስባለን፣ እናስባለን፣ እናስባለን። ከዛ መረጃ እንወስዳለን፣ ከዛ መረጃ እንወስዳለን፣ አንጀምረው በቃ ወራን አንድ አመት ያልፋል እንዳሰብ ነው። ሌላኛው አመት ያልፋል መረጃ እዚህ። ግን ችሎታችን ባግራውንዳችን እንደየሰው ይለያያል። ካሜራ ላይ ማውራት አይደል? ካሜራ አንዳንድ ሰው ሊፈራ ይችላል። አንዳንድ ሰው ደግሞ በቃ ከኔ በነው ቆንጆ አልኮ አሳምሮ ሀሳቡ ፍሬም አድርጎ ማቅረብ የሚችል ሰው አለ። እንደየሙያችን፣ እንደየችሎታችን፣ እንደየተፈጥሮችን ሊል ይለያያል። ፐርፌክት ላይሆን ይችላል፣ ግን ምንድን ነው ትክክለኛ መረጃ እጃችሁ ላይ አለ። ጎግል ማድረግ አካባቢያችሁ ላይ ኮሚኒቲ ኮሌጆች አሉ። ሌሎችም ንግድም ከሆነ የምትፈልጉት አካባቢያችሁ ላይ ያሉ የንግድ እንቅስቃሴዎችን ጎግል ማድረግ ትችላላችሁ። ስለዚህ ራሳችሁ ሪሰርች ስሩ፣ እራሳችሁ አንድ ስቴፕ ሄዱ። ሰዎች መረጃ ከመስጠት ያለፈ የእናንተን ስቴፕ አይሄዱላችሁም። ስለዚህ ጀስት ስታርት፣ በቃ ጀምሩ። ምንም ፐርፌክት እኮ ላይሆን ይችላል። ለምሳሌ ሊሁን ዩቲብ በቃ በጣም ፐርፌክት ሆኖ በጣም ፓ የሚባሉ ሆኖ ላይ ሆኖ ይችላል። ግን ጀምር። ከሰራሁት ቪዲዮ የዛሬው እየተሻለ ነው የሚመጣው። የነገ ባልጀምርስ ኖሮ ይሄን አመት ጀምራሉ፣ የሚቀጥለው አመት ጀምራሉ። ግን ኖሮ ጀምራሉ፣ አልጀምርም። ጀስት በቃ ስታርት። ምንም ነገር መማር ከሆነ ጀምሩ። ሴቭ ማድረግ ከሆነ ከአምስት ብር ጀምሩ። ዛሬ አምስት ብር ሴቭ ማድረግ ብትጀምሩ ለምሳሌ ሁለት አመት ሆኖኛል፣ ብያቸዋለሁ ዛሬ ሁለት አመት አምስት ብር ሴቭ ማድረግ ጀምሬ ቢሆን አምስት ዶላር ዛሬ ስንት ብር ነው የሚኖረኝ? ሰው አስቡት። ሰው ጀምሩ፣ ከትንሽ ነገር እንዲሁ መረጃ እየሰበሰባችሁ እየፈራችሁ የአተይስላሽ የአሄታይ ሲ ጊዜ አትውሰዱ። ወደ ግባችሁ የሚያደርሳችሁን መንገድ ወግ ማረግ ጀምሩ፣ መራመድ ጀምሩ። ከዛ በኋላ ግባችሁ ላይ ትደርሳላችሁ። ይሄ ጠቅላላ የእህትነት ምክሬ ነው። ስለዚህ በውጭ ዓለም የምንኖር በስደት የምንኖር ከሀገራችን ስንወጣ መቼም በጣም ማንከደው መቼም ማንዋሸው ነገር ማን እንደ ሀገር አይደል፣ ማንም ሰው የእናቱ ቤት፣ የራስ ሀገር ደስ ይላል። ግን የጎደለን ነገር ስላለ ነው፣ ያልተመቸን ነገር ስላለ ነው፣ ልንሞላው የምንፈልገው ነገር ስላለ ነው፣ ልናሳካው የምንፈልገው ግብ ስላለ ነው፣ ሀገር ጥለን ተሰደን የመጣ ነው። ስለዚህ እያንዳንዱ የእለት ተእለት እንቅስቃሴያችን እዛ ግብ ላይ እያደረሰን ነው ወይ ምን ያህል ነው እርምጃዎቻችን ሁለት አመት ስንኖር ምን ያህል ወደዛ ግባችን ተንፏቀቅን፣ አስር አመት ስንኖር ምን ያህል ሆንን የሚለው ቆም ብላችሁ ቼክ እያደረጋችሁ፣ ለዛ ግብ እንቅፋት የሆነባችሁ ጊዜ አጠቃቀማችሁ ከሆነ ላይፍ ስታይላችሁ ከሆነ የየለታዊታችሁ ከሆነ ዙሪያችሁ ኮምፓውንዳችሁ ከሆነ ቆም ብላችሁ ማርሽ ቀይራችሁ እንደገና አዙራችሁ እንደገና ለመጀመር እድሉ አላችሁና፣ ዝም ብለን ሀያ አመት ሰላሳ አመት አርባ አመት አባክነን ለምን እንደመጣን ፐርፐዙም ሳይገባን በኪሳራ አንውጣ። ይሄ ስራችሁ የግድ መስራት አለብን እያልኩኝ አይደለም። ልጆች ማሳደግም አላማ አርገሽ የመጣሽ እናት ካለሽ፣ ጀስት ዱኢት በቃ፣ ያንን ስሪ፣ ልጆችሽ ላይ ስሪ፣ በቃ፣ በባህሪ፣ በዲሲፕሊን፣ በቋንቋ፣ በትምህርት፣ በሁሉ ነገር ልጆችሽ ላይ ስል ኢንቨስት አድርጌ፣ አንዳንዴ እንደዛ ብለን እንመጣና ግን ከልጆቻችን ጋር የተራራቀ ኑሮ ሆኖ እንኖራለን። ሁለት ስራ እንሰራና ልጆቻችን የት ገቡ የት ወጡ የት ዋሉ አናቅም፣ አይፈዳቸውና ቲቪያቸው ላይ ብቻ ጊዜ የሚያሳልፍ ይሆናል። አዛኝ ዶዘታይም በቃ ጥሩ ያሉ የልጆች ዲሲፕሊን ያላቸው ልጆች እናፈራለን። ስለዚህ ግባችን ምንድን ነው? እያንዳንዱ ሰው ግብ ይኖረዋል። ግቤ ከከሌ ግብ ጋር አታወዳሉት። በጣም ላይፍ ላይ በጣም ብዙ ጊዜ የኔ ቪዲዮች የምናገረው ቃልም የኔን አላማ ከንትና አላማ ጋር አናወዳለን። ጀስት ይሏችሁ መጥቶ አሜሪካን ሀገር መጥቶ ቱር እያደረገ ኢንጆ እያደረገ መኖርም አላማ ነው። በቃ ሰው የዛ ሰው አላማ የኔ አላማ ሊሆን አይችልም። ሰው እራሳችሁን አዳምጡ። ምንድን ነው እናንተ ያላችሁ ተፈጥሮ የነፍስ ጥሪያችሁ ምንድን ነው? ለምንድን ነው እዚ ሀገር ስትመጡ? እዛ ሀገር ጥላችሁት ከመጣችሁት ወይ ጊዛችሁት ከመጣችሁት የተሻለ ውጤታማ ሊያደረጋችሁ የሚችል ምን ኳሊቲ አላችሁ? ምን ባክግራውንድ አላችሁ? ስለዚህ የየራሳችሁን ባክግራውንድ የየራሳችሁ ኳሊቲ ላይ ተመስርታችሁ የራሳችሁ መዳረሻ አበጁ። መናኸሪያ ሄዶ ሄደን ሁላችን ወደ አዋሳ እንሄድ ማለት መናኸሪያ ሄደን ሁላችን ወደ አዲስ አበባ እንሳፈርም። መናኸሪያ ስታየው ያሁን መኪና ላይ አሁን ተሳፋሪ አለ። ሁሉም ወደ የራሱ መዳረሻ ነው የሚሳፈሩው። ልክ እንደዛ ነው። በቃ ወደ የራሳችን መዳረሻ ነው የሚሳፈሩ ያለብን። እዚህ ሀገር መጠናል ውጭ ዓለም ላይ ዩሮፓና አሜሪካንን ሁላችንም አንድ አይነት ግብ ሁላችንም ተምረን ዶክተር ላን ነው ልንሆን ላንችል እንችላለን። ሁላችንም በትምህርት ዘርፍ መሰማራ ላን ፈልግ እንችላለን። ነጋዴ ሆን ላን ፈልግ እንችላለን። የልጅነት ሆን ፈልጌ ይሆናል የመጣሁት እንጆይ ማድረግ ፈልጌ ይሆን ይችላል። ሰርቼ ቤተሰቦቼ ላይፍ መለወጥ ሊሆን ይችላል አላማ ኤኒዌይስ የትኛው ማንኛውም ዋቴቨር ምንም ይሁን የናንተ አላማ፣ ለመጣችሁበት አላማ ኦብጀክቲቭ አድርጋችሁ ላስቀመጣችሁበት አላማ የሚያደርሳችሁን ህይወት ልምምድ አድርጉ። ከአላማችሁ ተራርቃችሁ ግን ስትኖሩ፣ ሳትስፋይ አትሆኑ፣ ደስተኛ አትሆኑ፣ ብስጩ ትሆናላችሁ። በቃ ስቡ ታይም ነጭናጮች ትሆናላችሁ። ምክንያቱም አንዴ አይምሯችሁ ላይ ይሄን አላማ ሀያ አምስተኛ ዓመቴ ላይ እኔ ቤሳ ቤስቲን አካውንቴ ላይ ከሌለ እንደ ደስተኛ እንደ ሳትስፋይ ሊሆን ይችላል። ስለዚህ ምንም ይሁን አላማችሁ፣ ግን ያንን አላማችሁን ግባችሁ ላይ ለመድረስ የሚያስችላችሁን ልምምድ ተለማመዱ። ስለዚህ ጀምሩ፣ ራሳችሁን ሆኑ። ዶን ኮምፔር ዩርሰልፍ ዊዝ አዘርስ። በቃ ከሌሎች ሰዎች ጋር ራሳችሁን ኮምፔር አታድርጉ፣ አታስተያዩ። ቢዩር ሰልፍ ራሳችሁን ሆኑ፣ ራሳችሁን ተቀበሉ። ስለዚህ ለእያንዳንዱ የለት ተእለት ኑሯችሁ ኢቨን ከቤት አያያዛችሁ፣ ከምግብ አመጋገባችሁ፣ ከዕቃ አጠቃቀማችሁ፣ ከፋይናንስ አያያዛችሁ፣ ከጊዜ አጠቃቀማችሁ፣ ከእንቅልፋችሁ፣ ከትዳራችሁ ከሁሉ አንፃር የምታደርጉት ነገር በሙሉ ድምር ውጤቱ አላማችሁ ጋር የሚያደርሳችሁ እንዲሆን ተክታችሁ ስ ለማለት ወዳለው። ከዛ ደግሞ እንቅፋት የሚሆኑባችሁ ነገሮች ቅድም ያነሳቸው ፋክተሮች አሉ፣ ቪዲዮ መጀመሪያ ላይ። እነዛን ነገሮች ደግሞ አጎይድ ለማድረግ ብልህ ሆኑ፣ አንብቡ። ብዙ ሰክሰስፉል ሰዎች ያለፉበትን የህይወት መንገድ ለመስማት ሞግሩ፣ ፖድካስቶችን ስሙ። ራስ የሚያሻሽል ነገር ላይ ትኩረት አድርጎ ቀን ሙሉ ቲክቶክ እና የማይረቡ ነገሮች ላይ ጊዜያችሁን ከምታባክኑ ጎግላችሁን ወጣችሁ ብታነቡ ሶ መኒ በጣም ብዙ ኢንፎርሜሽኖች አሉ። መሆን የምትፈልጉትን መሆን የምችሉበት ሀገር ነው። ሀገሩ በእውነት ነው የምላችሁ። ይሄም ይሄ የሚካዳል ዋሻችሁ አይደለም። እዚያ ሀገር መሆን የምንፈልገውም ነገር ፍሮም ዘ ስክራች ጀምረን መሆን እንችላለን። ኦፖርቹኒቲው አለ። ግን እኛ ለዛ ብቁ ለዛ ምርጫ ማድረግ አለብን። ለዛ ውሳኔ መወሰን አለብን። ለዛ ትኩረት መስጠት አለብን። ኦፖርቹኒቲ ስላለ መቶ አንቋ ይዘንም እኛ ወደ ኦፖርቹኒቲ መሄድ አለብን። ራሳችንን ለዛ ኦፖርቹኒቲ ማዘጋጀት አለብን ማለት ነው እንጂ እኛ ኢትዮጵያውያንን ባህላችን ወጋችንን ነው ደግሰን ብቻ እንዲሁ ስንበላ እንኖራለን። እሱ መብት ነው ባይዘዊ እሱን ልቃወም አልችልም። ግን ደግሞ ካለው ኦፖርቹኒቲ ጋር ደግሞ ሳንገናኝ እንቅፋት ግርግዳ ሆኑ ከሚያስቀርን ነገር ግን ልንላቀቅ ይገባል ልላችሁ ነው። ይህ ቪዲዮ ጠቃሚ መስሎ ከታያችሁና ከጠቀማችሁ ላይክ አድርጉት፣ ሼር አድርጉት፣ ሰብስክራይብ አድርጉ፣ ደግሞ ለሌሎችም ሼር አድርጉ። ደግሞ ኮመንት ላይ ደግሞ የእናንተን ሀሳብ እስኪ ከሀገር የወጣችሁበት አላማና እናንተ እንዴት እየሄዳችሁ ነው የሚለውንም ደግሞ አጋ አጋሩ ጻፉልኝ። ኮመንታችሁን እጠብቃለሁ በጉጉት። ወዳችሁ ሃንደው ባይ